ሰላም፣ ጤና ይስጥልን። የተወደዳችሁ የአርት ኢንተርዝ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ዛሬ የምንወያየው ስለ ፐሪፈራል ኒውሮፓቲ ስለሚባል የህመም አይነት ይሆናል ማለት ነው። ስለዚህ በቀጥታ ወደ ቪዲዮ ከመግባቴ በፊት ለዚህ ጠቃሚ የጤና ቻናል አዲስ የሆናችሁ አድማጭ ተመልካቾች ላይክ በማድረግ እንድትጀምሩ ጠይቃችኋለሁ እንዲሁም ሰብስክራይብ ካላደረጋችሁም ሰብስክራይብ አድርጉን። እንዲሁም ደግሞ ጠቃሚ ሆኖ ስታገኙት ባላችሁ ሶሻል ሚዲያ ኔትወርክ ሼር እንድታረጉልን በአክብሮት እንጠይቃለን። ይሄን ካልኩ በቀጥታ ወደ ቪዲዮ ይገባለሁ። ስለዚህ መግቢያ ላይ እንዳልኩት ዛሬ የምንወያየው ስለ ፐሪፈራል ኒውሮፓቲ ስለሚባል የጤና ችግር ነው ብያችኋለሁ። ስለዚህ ፐሪፈራል ኒውሮፓቲ ምን ማለት ነው? በዋናነት እጅና እግርን የሚመግቡ ነርቮች ጉዳት ሲደርስ እና እሱን ተከትሎ የሚመጣ የጤና ችግር ነው ማለት ነው። እንደሚታወቀው እጅና እግርን የሚመግቡት ነርቮች ፐሪፈራል ነርቭ ይባላሉ። እነዚህ ነርቮች እጅና እግር እንዲሁም ሌሎችን የሰውነት ክፍል ከአእምሮ ጋር የሚያገናኙ ነርቮች ናቸው። ያ ማለት በአእምሮና በተቀረው የሰውነታችን ክፍል መካከል ያለውን የመልዕክት ቅብብል የሚያሳልጡ ነርቮች ናቸው ማለት ነው። እነዛ ነርቮች ፐሪፈራል ነርቭ ይባላሉ። ስለዚህ እነዚህ ነርቮች ላይ ጉዳት ሲደርስ በአእምሮና በተቀረው የሰውነት ክፍል በተለይ በእጅና በእግር መካከል ያለው የመልእክት ቅብብል ጤናማ ሳይሆን ይቀራል። እሱን ተከትሎ ፓሪፈራን ኒውሮፓቲ ይከሰታል ማለት ነው። ስለዚህ ፓሪፈራን ኒውሮፓቲ የሚባለው የህመም አይነት ምን አይነት ምልክቶች አሉት የሚለውን ስንወያይ በዋናነት ፓሪፈራን ኒውሮፓቲ ያለባቸው ሰዎች እግራቸውን የሜዳ እግራቸውን ሊሆን ይችላል፣ ባታቸው ታፋቸውም ጭምር ሊሆን ይችላል መደንዘዝ፣ ማቃጠል፣ የበርኒንግ ሰንሴሽን ያለው ማቃጠል መብላት፣ እንደ መርፌ ጠቅጠቅ አድርጎ የሚወጋ ህመም ሊኖራቸው ይችላል። እንዲሁም የጡንቻ መድከም፣ እጅና እግራቸውን እንደፈለጉት ወይም ደግሞ ከዚህ ቀደም እንደሚያደርጉት ያለመታዘዝ ችግር ሊያጋጥማቸው ይችላል። አጠቃላይ የመሰል መጠናቸውም ሊቀንስ ይችላል። ለምሳሌ የእግራቸው ጡንቻ ከነበረው ሊቀንስ ይችላል። አትሮፋይድ ሊሆን ይችላል። መስክላር አትሮፊ ሊያጋጥማቸው ይችላል። ምክንያቱም እነዛን ጡንቻዎች የሚመገቡ ነርቭ ጉዳት ሲደርስበት የሚከተል ነገር ነው ማለት ነው። ሌላውም አልፎ አልፎ የማሳከክ የሜዳ እግራቸውን የማሳከክ ቁርጭምጭሚት አካባቢ ማሳከክ፣ እንዲሁም ወደ ላይ የካፍ መስሎች ወይም ደግሞ ባት የሚባለው አካባቢ በጣም የመጠዝጠዝ ምልክቶች ሊያጋጥም ይችላል። ከዚህ ማለፍ ስሉ ሰዎች በተደጋጋሚ የመውደቅ ችግር ሊያጋጥማቸው ይችላል፣ በዚህ በፔሪፈራል ኒሮፓቲ የተጠቁ ሰዎች ማለት ነው። ስለዚህ እነዚህ ቅድም የጠቀስኩላቸው የህመም አይነቶች በጣም የሚብሱት ማታ ማታ ነው፣ ሌሊት ሌሊት ሌሊት። ይሄ ማቃጠሉ መወዞዙ በጣም በከፍተኛ ሁኔታ ሊጨምር ይችላል ማለት ነው። እንዲሁም ጠዋት የሞርኒንግ ሴሽኑ ጭምር ጠዋት ጠዋትም በዚሁ ልክ ሊቀጥል ይችላል ማለት ነው። ስለዚህ እነዚህን ነርቮች የሚጎዱ ምን አይነት ህመሞች ናቸው? ምን አይነት ህመሞች ናቸው የነርቭ ጉዳት የሚያመጡት ብለን ስናይ ወደ ሰባት ጥቅል ጠቅለል ያሉ የህመም አይነቶች እግርና እጅን የሚመግቡ እንዲሁም ሌሎችን የሰውነታችን ክፍል የፓሪፈራል የሚባለው ያማት ከአእምሮ የራቁት የሰውነት ክፍል ነው። እንግዲህ ፓሪፈራል የሚባሉት ያማት እጅና እግር ነው በዋናነት እና እነሱን የሚመግቡ ነርቮችን የሚጎዱ የህመም አይነቶች ማለት ነው። መጀመሪያውና በዋናነት የስኳር ህመም ነው። የስኳር ህመም ያለባቸው ሰዎች እጅና እግሪን የሚመግቡ ነርቮቻቸው ይጎዳሉ። ከፍተኛ የሆነ የስኳሩ መጠን እነዛን ነርቮች ይጎዳቸዋል። ያ ማለት ኮንቲንየስ የሆነ ኢንፍላሜሽን በመፍጠር ተከታታይነት ያለው የመቆጥቆጥ የማስቆጣት ችግር ስለሚያመጣ በነርቭ የተጎዱ ሰዎች ለፐሪፈራ ኒውሮፓቲ ይጠቃሉ፣ በዋናነት ማለት ነው። በሁለተኛ ደረጃ የቫይታሚን ደፊሽንሲ ናቸው። አንዳንድ ሰዎች በደማቸው ውስጥ የነርቭን ጤንነት የሚጠብቁ ቫይታሚኖች በሚጎሉበት ጊዜ በቀላሉ ለነርቭ ጉዳት ይጋለጣሉ። የነርቭ ስርዓታቸው በአግባቡ ስራውን አይከውንም ማለት ነው። ከነዚህ ቫይታሚኖች መካከል በዋናነት የቫይታሚን ቢ ኮምፕሌክስ የሚባለው ቫይታሚን ቢ ዋን ቫይታሚን ቢ አንድ ታይሚን የሚባለው፣ ቫይታሚን ቢ3 የሚባለው፣ የቫይታሚን ቢ6፣ የቫይታሚን ቢ9 እና ቫይታሚን ቢ12 እነዚህ የቫይታሚን አይነቶች በሰውነት ውስጥ እጥረት ሲያጋጥም ነርቭ በስርዓት ስራውን መከወን ይቸግራል። ነርቦች ለጉዳት የተጋለጡ ይሆናሉ ማለት ነው። ስለዚህ የቫይታሚን ቢ1፣ የቫይታሚን ቢ3፣ የቫይታሚን ቢ6፣ የቫይታሚን ቢ9 የቫይታሚን ቢ12 እጥረት ያለባቸው ሰዎች በተከታታይነት ለፐሪፈራል ኒውሮፓቲ ህመም ይጋለጣሉ ማለት ነው። ስለዚህ ምን አይነት ምልክቶች ነው የሚያመጣ ፐሪፈራል ኒውሮፓቲ? ቅድም ያልናቸው ናቸው ምልክቶቹ እነሱ ናቸው ማለት ነው። በሶስተኛ ደረጃ የአልኮል አፒዝ የሚያደርጉ ሰዎች፣ ከልክ ያለፈ አልኮል የሚጠጡ ሰዎች ለነርቭ ጉዳት የተጋለጡ ናቸው ማለት እጅግ ናቸውን የሚመግቡ ነርቮች የተጎዱ ናቸው ማለት አልኮል የሚጠጡ ሰዎች ስለዚህ፣ እነዚህ ሰዎች ማታ ማታ እጅግ በጣም የሜዳ እግራቸው የሚያቃጥል ስሜት ይሰማቸዋል። እንደ መርፌ የሚወጋ የመደንዘዝ እጃቸውንና እግራቸውን በአግባቡ ማዘዝ ሊቸገሩ ይችላሉ ማለት ነው። ስለዚህ አልኮል ለነርቭ ፋንክሽን ቶክሲክ ነው ማለት ነው። የነርቭ ስርዓቱ በአግባቡ ስራው እንዳይሰራ የሚያደረግ ነው አልኮል ማለት ነው። ስለዚህ አጠቃላይ እኔ እንግዲህ አገላለጽ ላይ ችግር ሊኖር ይችላል። ከልክ ያለፈ አልኮል ብዬ ነው የገለጽኩት። ቶታሊ የዓለም ጤና ድርጅት አልኮል ለጤና አስፈላጊ እንዳልሆነ በፊት ያስቀምጦ የነበረው ዴይሊ ኮንሰፕሽን፣ ሚኒመም ዴይሊ ኮንሰፕሽን አስቀምጦ ነበር። ለምሳሌ ለወንድ ልጅ ከሁለት ቢራና ከዛ በላይ መጠቀም አልኮል ብዙ ወስዷል ያስብላል። ለሴት ልጅ ደግሞ አንድ ቢራና ከዛ በላይ ከተጠቀሙ ብዙ አልኮል ወስዷል ብሎ ያስቀምጥ ነበር። አሁን ወንድ ልጅም የሆነ ሴት ልጅ በምንም መንገድ አልኮል መውሰድ ለጤናው እጅግ ጠቃሚ እና ጎጂ እንደሆነ አስቀምጧል። በቃ አልኮል ፍሪ የሚል የህል ሲስተም ነው አሁን ያስቀምጡት። ስለዚህ አልኮል የሚወስዱ ሰዎች የነርቭ ስርዓታቸው በጣም የተጎዳ ነው ማለት ነው። በአራተኛ ደረጃ የሃይፖታይሮዲዝም የሚባል ነው በደማቸው ውስጥ ዝቅተኛ የታይሮድ ሆርሞን ያላቸው ሰዎች ሃይፖታይሮዲዝም ይኖራቸዋል። ስለዚህ ሃይፖታይሮዲዝም ያላቸው ሰዎች ደግሞ የነርቭ ስርዓታቸው በአግባቡ የሚሰራ አይደለም። ያ ማለት እጅግ እግራቸውን የሚመግቡ ነርቮች ለጉዳት የተጋለጡ ናቸው ማለት ነው። በአምስተኛ ደረጃ አንዳንድ ኢንፌክሽኖች ናቸው። አንዳንድ ኢንፌክሽኖች ነርቮችን ይጎዳሉ። ለምሳሌ የኤችአይቪ ኢንፌክሽን። ኤችአይቪ ኢንፌክሽን እንግዲህ ተከታታይነት ያለው የሰውነት ኢንፍላሜሽን ያመጣል፣ የሰውነት መቆጣት። ያ ኢንፍላሜሽን ነርቮችንም ይጎዳል። ስለዚህ ኤች አይቪ ያለባቸው ሰዎች እና ቅድም የነገርኳቸው ምልክቶች የሚያሳዩ ከሆነ ምናልባት የኤችአይቪ ምልክት ሊሆን ስለሚችል እንደዚህ አይነት ምልክት ያላቸው ሰዎች መታከም መመርመን ይኖርባቸዋል ማለት ነው። በስድስተኛ ከልክ ያለፈ የቅዝቃዜ ተጋላጭነት ያላቸው ሰዎች ኤክሰሲቭ ኮልድ ኤክስፖዠር ያላቸው ሰዎች አሁንም በተሳሳይ ለነርቭ ጉዳት የተጋለጡ ናቸው ማለት ነው። በሰባተኛ ትራውማ ጉዳት የደረሰባቸው ሰዎች ምናልባት እንግዲህ ይሄ እንግዲህ ምን አይነት ጉዳት ሊሆን ይችላል? ጀርባቸው አካባቢ የሚደርሱ ጉዳቶች ይሄ ስፓይናል ኮርድ ወይ ደግሞ ሀብለ ሰረሰር የሚባለውን የሴንትራል ነርቭ ሲስተም ወይም ደግሞ ከአእምሮ ቀጥሎ ያለው የአእምሮ ክፍል ጉዳት ያጋጥመው እንደዚህ አይነት መደንዘዝ አለመታዘዝ፣ ለይለይት በጣም የማቃጠል የመጠዝጠዝ ምልክት ሊኖርባቸው ይችላል ማለት ነው። አምስት የመፍትሄ እርምጃዎችን መውሰድ ያስፈልጋል። ስለዚህ እነዚህን አምስት እርምጃዎችን መተግበር ያስፈልጋል። የመጀመሪያው ቅድም የጠቀስናቸው አንደርላይን ዲዝዝ የሚባሉት የነርቭ ጉዳትን የሚያመጡ በሽታዎችን መለየትና ማከም ነው። ይሄ እንዴት ነው? ቅድም የጠቀስኳቸው ምልክቶች የሚሰማቸው ሰዎች በአቅራቢያቸው ወደሚገኙ የጤና ተቋም በመሄድ ምርመራዎች ማድረግ ያስፈልጋል። ስለዚህ በዋናነት ምን አይነት ምርመራ ልታደረጉ ትችላላችሁ? በቀላሉ የስኳር ምርመራ ማድረግ ያስፈልጋል። አጠቃላይ የደም ምርመራ ማድረግ ያስፈልጋል። የታይሮድ ፈንክሽን ቴስት ምርመራ ማድረግ ያስፈልጋል። የኩላሊት ጤና ምርመራ ማድረግ ያስፈልጋል። እንዲሁም የኤች አይ ቪ እና ሌሎች የጡንቻን ተግባርና ኃላፊነት የሚያሳዩ በጣም ሶፊስቲኬት የሆኑ ምርመራዎች አሉ። ለምሳሌ ኤሌክትሮማዮግራፊ የሚባል የምርመራ አይነት አለ። በሁለተኛ ደረጃ ሲምፕቶማቲክ ትሪትመንት ነው። አሁን እንግዲህ ሁልጊዜ የነርቭ ጉዳትን ያመጣውን በሽታ መለየት ልትቸገሩ ትችላላችሁ፣ አንዳንድ ጊዜ። ስለዚህ ምን ማድረግ ነው? ሲምፕቶማቲክ ትሪትመንቶች አሉ። የእናንተን የአኗኗር ዘይቤ በእጅጉ ስለሚፈትን ህመም ማስታገሻዎችን መውሰድ ያስፈልጋል። ስለዚህ በዋናነት በጣም ብዙ አይነት የህመም ማስታገሻዎች አሉ። ነገር ግን እነዚህ ሁለት መድኃኒቶች ሪኮመንድ አደረጋቸው። የመጀመሪያው ነን ስትሮይዳል አንቲ ኢንፍላማቶሪ ድራግ የሚባላሉ አይቦፕሮፎን የሚባል መድኃኒት አለ። ይህን አይቦፕሮፎን 400 ሚሊግራም ጠዋትና ማታ በቀላሉ መውሰድ ትችላላችሁ። ስለዚህ ይህ አይበፕሮፎን ጨጓራ የመንካት አቅም አለው። ስለዚህ የጨጓራ ስሜቶች የሚሰሟችሁ ከሆነ መድኃኒት መቀየር ያስፈልጋል። ሌላው ዳይክሎፌናክ የሚባል ተመሳሳይ ሌላ መድኃኒት የህመም ማስታገሻ አለ። እሱም 50 ሚሊግራም ጠዋትና ማታ ወይም ደግሞ ሲያማችሁ ሲያማችሁ ልትወስዱ ትችላላችሁ ማለት ነው። በሶስተኛ ደረጃ ትራማዶል ነው። ትራማዶል ሎው ዶዝ የሆነ ከ25 እስከ 50 ሚሊግራም ሲያማችሁ ሲያማችሁ ልትወስዱ ትችላላችሁ። ነገር ግን ያው ትራማዶል እንደምታውቁት የመለመድ ሱስ የመሆን አቅም ስላለው ከትራማዶል ይልቅ አይቦፕሮፎን፣ ኢንዶሜታሲን እና ዳይክሎፌናክን ብትወስዱ ዳይክሎፌናክ የሚባሉ መድኃኒቶችን ብትወስዱ ይመከራል። በሶስተኛና በዋናነት እንድታደረጉት የምንፈልገው ግን ቫይታሚን ሰፕሊመንቴሽን ነው። ምክንያቱም የቫይታሚን እጥረት ቅድም የነርቭ ጤንነትን ይጎዳ ብያቸኋለሁ። ስለዚህ እነዛ ቫይታሚኖች በሰውነት ውስጥ በቂ በበቂ ሁኔታ እንዲገኙ ወይ ምንድነው አማራጫችሁ ወይ ሰፕለመንት ማድረግ ነው፣ አለበለዚያ ደግሞ በነዛ ቫይታሚኖች የበለጸጉ ምግቦችን መመገብ ነው ማለት ነው። የቫይታሚን ቢዋን የበለጸጉ ምግቦችን መመገብ ያስፈልጋል። ቫይታሚን ቢዋን የበለጸጉ ምግቦች ጥራጥሬዎች፣ ሊግመንስ የሚባሉት ባቄላ፣ አተር፣ ሽምብራ፣ ምስር እነዚህ በቫይታሚን ቢዋን በጣም የበለጸጉ ምግቦች ናቸው። እንዲሁም ለውዙ ማለት ነው። ስለዚህ እነዚህ ምግቦች አዘውትሮ መመገብ በደማችሁ ውስጥ የሚኖረውን የቫይታሚን ቢዋን መጠን ይጨምርላችኋል። ስለዚህ ነርቭ ጤናቸው ጥሩ ይሆናል። ስለዚህ ይሄ ቫይታሚን ቢዋን አጠቃላይ የነርቭ ጤንነታችሁን ይጠብቃል። እንዲሁም ኦክሲደቲቭ ስትረስ የሚባል አለ። በሰውነታችን ውስጥ የሚመረቱ አንዳንድ መርዛማ የሆኑ ፍሪ ራዲካሎች አሉ። ስለዚህ እነዛ ነርቫችሁ እንዳይጎዱ ያደርጋሉ ማለት ነው። ይህም ማድረግ ካልቻላችሁ ግን ከ100 እስከ 300 ሚሊግራም በየቀኑ የቫይታሚን ቢ1 ሰፕሊመንቴሽን መውሰድ ትችላላችሁ፣ ገዝታችሁ ማለት ነው። በሁለተኛ ደረጃ የቫይታሚን ቢ6 ወይ ፓይሮዶክሲን የሚባለው ቫይታሚን ቢ ቫይታሚን ቢሲክስ ብዙ ጊዜ በድንች በሙዝ በዶሮ ስጋ እና እንዲሁም በሌሎች ምግቦች ይገኛል። በዋናነት ግን እነዚህ ላይ በጣም በከፍተኛ ሁኔታ የቫይታሚን ቢሲክስ ኮንሰንትሬሽን አለ። ስለዚህ ቫይታሚን ቢሲክስ የነርቭ ጤንነትን ይጠብቃል። እነዚህ ምግቦች አዘውትራችሁ ብትጠቀሙ ተጠቃሚ ነው የምትሆኑት ማለት ነው። ምናልባት ያማረ ካልቻላችሁ ግን ከ50 እስከ 100 ሚሊግራም በየቀኑ ፓይርዶክሲን ብትወስዱ ከዚህ በጣም አስቸጋሪ ከሆነ ፐሪፈራል ኒሮፓቲ እፎይታ ማግኘት ትችላላችሁ። በሶስተኛ ቢ12 ነው። ቫይታሚን ቢ12 በዋናነት የእንስሳት ተዋጽኦ ላይ ነው የሚገኘው። ይህም በተመለከተ ስለ ቫይታሚን ቢ12 የነርቭ ጤንነትን መጠበቅ ብቻ አይደለም፣ በጣም ዘርፈ ብዙ እጅግ ጠቃሚ ቫይታሚን ነው። ስለዚህ ሲ ቫይታሚን ቢ12ን በተመለከተ እጅግ ዝርዝር የሆነ ቪዲዮ ሰርቻለሁ እዛ ጋር ማየት ትችላላችሁ። ለጊዜው ግን ቫይታሚን ቢ12 በስጋ፣ በእንቁላል፣ በወተት ተዋጽኦች እጅግ በከፍተኛ ስለሚገኝ እነሱን አዘውትሮ መመገብ ትችላላችሁ። ይህም ማድረግ ካልቻላችሁ ግን አንድ ሺህ ማይክሮግራም በየቀኑ የቫይታሚን ቢ12 ሰፕሊመንቴሽን በመጠቀም ከዚህ ፓሪፈራ ኒውሮፓቲ እፎይታ ማግኘት ትችላላችሁ። በአምስተኛ የቫይታሚን ኤ ነው። ቫይታሚን ኤ ቅድም አልጠቀስኩላችሁም እጅግ በጣም የነርቭ ጤንነትን ከሚጠብቁ ቫይታሚኖች ውስጥ አንዱ ነው ማለት ነው። ስለዚህ ይሄ ቫይታሚን ኤ አጠቃላይ ቅድም ለነገርኳቸው በሰውነት ውስጥ የሚመረቱ መርዛማ ፍሪ ራዲካሎችን ነርቮችን እንዳይጎዱ በማድረግ ጠቃሚ ስለሆነ እሱን መውሰድ ያስፈልጋል። ቫይታሚን ኤ በአቮካዶ፣ በለውዝ እንዲሁም ሌሎች ጥራጥሬዎች ላይ ይገኛል። ስለዚህ እሱን አዘውትሮ በመመገብ በደማች ውስጥ የሚኖርን የቫይታሚን ኤ ኮንሰንትሬሽን መጨመር ትችላላቸው። አራት መቶ ኢንተርናሽናል ዩኒት በየቀኑ ብትወስዱ እጅግ በጣም ተጠቃሚ ነው። ከዚህ በተጨማሪ ቫይታሚን ቢ ዘጠኝ የበለጸግ ምግቦችን በቫይታሚን ኤ የበለጸጉ ምግቦችን በማግኔዚየም በዚንክ የበለጸጉ ምግቦችን አዘውትራችሁ ብትጠቀሙ አጠቃላይ የነርቭ ስርዓታችሁ አጠቃላይ የነርቭ ጤንነታቸው በጣም የተስተካከለ ነው የሚሆነው። ማለት ትንሽ ፈጠን እያልኩ ነው፣ ምክንያቱም አንዳንድ ጊዜ ሰዎች ዝርዝር መረጃ አይፈልጉም እና እኔ ደግሞ ማወቅ ሁሉን ነገር ይለውጣል ብዬ ነው የማስበው። ሁሉ ነገር የሚጀምረው ከማወቅ ነው። የሚያውቅ አእምሮ መላ አያጣም። ስለዚህ ሁሌ እኔም ታካሚዎችንም ስናክም እንዲሁም ተማሪዎችን ስናስተምር እንዲያተኩር የምንፈልገው እውቀትን መሰረት ያደረገ ሰዎችን ንቃተ ህሊና የሚጨምር ስለ በሽታቸው በቂ እውቀት እንዲኖራቸው የሚያደርግ የሜዲካል አፕሮች እንዲከተሉ ነው የምንፈልገው። ስለዚህ ማወቅ ሁሉን ስለሚለውጥ ማወቅን አተኩረን እንሰራለን። በአራተኛ በዚንክ እና በማግኒዚየም የበለጸጉ ምግቦችን መመገብ ነው ዚንክ ና ማግኒዚየም የትኞቹ ምግቦች ላይ ይገኛል የሰራሁት ቪዲዮ አለ እዛ ላይ ማየት ትችላላችሁ ነገር ግን በዚንክ ና በማግኒዚየም የበለጸጉ ምግቦችን አዘውትራቸው መመገብ ጥሩ ነው በአምስተኛ ደረጃ የላይፍ ስታይል ቼንጅ ነው የአኗኗር ዘይቤን ማስተካከል የአኗኗር ዘይቤያችን በማስተካከል የነርቭ ጤንነታችን በማስተካከል የፐሪፈራል ኒውሮፓቲ የሚያስከትሉንምን መቀነስ ይቻላል ስለዚህ ምን ማለት ነው? ምን አይነት የአኗኗር ዘይቤያችንን ለውጥ እንችላለን? የስኳር መጠን መቀነስ ማመጋገባችን ላይ ስኳርን ሲግኒፊካንትሊ መቀነስ ያስፈልጋል። በሁለተኛ ደረጃ በቂ የሆነ እንቅልፍ መተኛት አዱኬት የሆነ ስሊፕ በቀን ውስጥ ቢያንስ ጤናማ የሆነ ሰው ቢያንስ ከስምንት ሰዓት ያላነሰ በቂ ረፍት ቢያገኝ የነርቭ ጤንነቱን ይጠብቃል ማለት ነው። ሌላው አልኮልን ሙሉ በሙሉ ማስወገድ። አልኮል ለሰውነት የሚሰጠው ምንም አይነት ጥቅም የለም። አንዳንድ ሰዎች ኢነርጂ ይሰጣል ምናምን ብላችሁ ልትሞግ ትችላላችሁ። ኢነርጂ የምናገኝበት ሌላ አማራጭ እንችላለን፣ ከአልኮል የምናገኘው ኢነርጂ ይቅርብን እላለሁ። ሌላው በኦሜጋ ስሪ የበለጸጉ ምግቦችን መጠቀም ነው። አሁንም ይሄ ኦሜጋ ስሪ የነርቭ ጤነት ስለሚጠብቅ፣ እነሱን አዘውትራችሁ ብትጠቀሙ በጣም አስፈላጊ ነው። ሌላው ኤሮቢክ ፊዚካል ኤክሰርሳይዝ ነው። ምክንያቱም ኤሮቢክ አካላዊ እንቅስቃሴ በምታደርጉበት ጊዜ የነርቭ ጤናችሁ ይጠበቃል። በቂ የሆነ ኦክስጂን ወደ ነርቮቻችሁ ስለሚደርስ እጅና እግርን የሚመግቡት ኢንክሉዲንግ ይሄ የሜዳ እግር በተለይ የታችኛው የእግር የሜዳ እግር በቂ የሆነ የነርቭ ሰፕላይ ለማግኘት እና እነዛን ነርቮችን የሚመግቡ የደም ፍሰት እንዲኖረው በቂ አካላዊ እንቅስቃሴ ማድረግ እጅ በጣም ጠቃሚ ነው ብ